የተከበራችሁና የተወደዳችሁ ኢትዮጵያውያን እዚህ ጋ እግዚአብሔርን የምትወዱ ህፃናትን የምትወዱ እውነትን የምትወዱ ኢትዮጵያውያን እውነትን፣ በተለይ እውነት እውነት እውነት የምትረዱ የምትወዱ ማለት ነው። እንግዲህ እጅግ በጣም የምወደው እጅግ በጣም የምራራለት እጅግ በጣም የምሳሳለት እናትም አባትም ሆኖ ያሳደገኝ አባቴ አጥቼዋለሁ አይደል እሱን አጥቼ የእኔ መሞት የሚያስጨንቀኝ ይመስላቸዋል እኔ ማለት አንድ ጎስቋላ የማረባ የከንቱ ከንቱ ነኝ አይደል ስለዚህ እኔ እንዴት ብዬ እንደምናገር አላውቅም እኔ እየተናገርኩት ነገር ሀሰት የሌለበት እውነተኛና እውነት የሆነ እኔና ልጆቼ በትክክለኛው መንገድ ጥቃት ተፈጽሞብናል ብዬ አውርቻለሁ አይደል ኢትዮጵያውያን። አሁን ከስልኩ በኋላ ልነግራችሁ የፈለግኩት እውነት ስላለኝ ነው። አንቺ ያወራሽው ውሸት ነው እንጂ እውነት አይደለም። የፖሊስ መግለጫ ተሰጥቶብሻል። ውሸቷን ነው ተብለሻል። በቤተሰቦችሽም ዙሪያ ገንዘብ ለማግኘት ነው እንጂ ሕፃናቶቹ ጥቃት አልተፈጸመባቸውም። ለገንዘብ ብላ ነው ተደፈሩ ያለችው የሚል መልእክት ሰምቼ ነው እንግዲህ ጆሮ ያለው ይስማ። ጀሮ የሌለው ያልደረሰበት ደግሞ እኔን ይሳደብ። ሁሉም እያንዳንዱ ቤት ይህ ነገር ቢገባ ሁሉም እንዴት እንደሚያለቅስ እንዴት እንደኔ እንደሚያነባ ሁሉም ያውቃል። ነገር ግን በእኔ ስለደረሰ ብዙ እናቶች አልቅሰዋል፣ ብዙ እህቶች አልቅሰዋል፣ ብዙ ሕፃናቶችም አዝነዋል። በእውነት ነው የምነግራችሁ። ስለዚህ ይህ ነገር በእኔና በሕፃናቶቹ ላይ የተፈጸመው የግብረሰዶም ጥቃት እውነት እንጂ ውሸት የለበትም። በቃ እውነቱ ይህ ነው። እውነቱን ተረድታችሁ ሰርካለም የጤና ጉዳት አጋጥሟት ነው። ሰርካለም መስራት አቅቷት ነው። አቅሟ ተገቶ ነው እዛ ነው ብላችሁ አዝናችሁ የምትረዱኝ ደጋግ ኢትዮጵያውያን ካላችሁ እርዱኝ። በእውነት ነው ምነግራችሁ። ከዛ ውጭ ግን በውሸት እኛ ልንረዳሽ አንችልም። ውሸትሽን ብር ለማግኘት ልጆቹ ተደፈሩ ብለሽ አንቺ ገንዘብ ለመብላት ብላችሁ የምትሳደቡ፣ የምትስቁ፣ የምትሳለቁብኝ ካላችሁ ምንም ችግር የለውም። እግዚአብሔር ለሁሉም መልሱን ይሰጣል ብዬ ነው ምለው ኢትዮጵያውያን። ስለዚህ በእኔና በልጆቼ ላይ የደረሰው ጥቃት እውነት እንጂ ብገደልም ብኖርም እንዳውም ሰሞኑን ልንገራችሁ፣ ሕፃኑ ልጄ ከቤት ወጥቶ ብን ብሎ እንዲጠፋ የተደረገበት አንዱ እውነት ይህ ነው። እኔ ልንገራችሁ ኢትዮጵያውያን። ምክንያቱም እኔ ከተገደልኩ በኋላ እኔ ዝም ካልኩኝ በኋላ ማን ስለ ልዑል ይናገራል? እንዴ ሄዶ የተጠጋባቸው ሰዎች እኮ ልዑል ምንም አይነት ነገር አልደረሰበትም። እኔ ስለዚህ ነገር ሳወራቸው እንግዳ ነው አዲስ ነው ለነሱ። ምንም ነገር እንዳልደረሰበት ይናገራሉ እነዚህ ሰዎች። ምክንያቱም ከኔና ከልዑል ጋር እኒህ ሰዎች አብረው አልነበሩም። ስድስቱን ዓመት ሰባቱን ዓመት እነዚህ ሰዎች ከኛ ጋር ናቸው? ሰላሳ አንድ ቤት ስንቀይር እነዚህ ሰዎች ሰላሳ አንደኛውን ቤት አብረውን አቀያይረውናል? ወይስ አንድ ወር ቤት ክራይ እንክፈል ብለውን እንያውቃሉ? አያውቁም። እነዚህ ሰዎች ስለዚህ ስለ ልዑል ስለደረሰበት የግብረ ሰዶም ጥቃት አይደለም እነዛ ሰዎች። እናቱ ራሱ ያወቀች እኮ ይህ ልጅ ጥቃት ከደረሰበት ከአምስት ዓመት በኋላ ነው ያወቀችው፣ እናቱ ለምን ሲባል ልዑል በውስጡ የተሸከመው ሀዘንና ሰቆቃ ሊወጣ የቻለው ከትምህርት ቤት ተገድቶ ትምህርቱን አቋርጦ እቤት እናቱ ጋር በዋለ ጊዜ ነው እውነቱ ሊወጣ የቻለው። በማ ምክንያት ካላችሁኝ፣ እቤቴ ውስጥ በምታገለግለኝ ምስኪን ድሃ እንደኔ የሆነች ሰራተኛ አማካኝነት ልዑልን ሊወስዱብሽ ነው ልዑል ትምህርቱ ይቅርበትና ዘመድ ካለች ዘመድ አስጠጊው። በጣም በችግር ውስጥ ነው ልዑል ያለው ስትለኝ እቤት ውስጥ አስቀምጬ ሳይ ነው አንዱን አመት እቤት ውስጥ ሲውል ነው ስለ ልዑል እውነተኛ መረጃ ልሰማ የቻልኩት ኢትዮጵያውያን። ከዛ ውጭ ግን ልዑል ትምህርት ቤት በሚሄድ ሰዓት የሚደርስበትን ትንኮሳ ትምህርት ቤት እየሄደ እንደዛ እየታመመ ሲጠሩኝ እኔኮ ላውቅ እኳ አልቻልኩም። ምክንያቱም ቆስሎ እንዲድን ደሙ ፈሶ ፈሶ እንዲያበቃ ወይም ደግሞ ያ ነገር ለምጽ እስኪሆን ድረስ ልዑል ብዙ ነገሮች ተፈጽሞበታል። ስለዚህ ይህን ነገር ስናገር ይህን ነገር እውነትን ሳወራ ከእኔ ከመገደሌ አልፎ ቤተሰቦቼ እንዲገደሉ፣ ቤተሰቦቼ ጥቃት እንዲፈጸምባቸው፣ እኔ ሂጄ ያረፍኩበት ቦታ ሁሉ ችግር እንዲፈጠርበት እየሆነ እኮ ቤተሰቦቼ ወደ እኛ ጋር እንዳትመጪ አሁን በዓል ቤተሰብ ይኖረኛል፣ መቼ ሳደለ ቤተሰብ እኮ ሳይኖረው የሚቀርሰው ማንም የለም። ከቤተሰብም አልፎ የባዳ እናት አባት፣ እህት ወንድም እኮ አለ። ነገር ግን ወደ ነዛ ሰዎች ቤት ሲሄድ እኔን ያወሩኝ፣ እኔን ያናገሩኝ ሁሉ ችግር ይደርስባቸዋል፣ ጥቃት ይፈጸምባቸዋል። እኔን ስለሰሙ፣ ለእኔን ችግር ስለተረዱኝ፣ ችግሬን እህ ብለው ስለሰሙኝ ችግር ይደርስባቸዋል እነዛ ሰዎች። ይህን ነገር ሳወራ እኔ ለመገደል እየት እኔ መርዝ እየተሰጠኝ ይህን ሕፃን ልጅ በአሰቃቂ ሁኔታ እንካ ቢላ ውጋት፣ እንካ መርዝ ጨምርባት እየተባለ ስለሆነ ነው። ይህን ነገር ሕግ ሊሰማኝ ካልቻለ፣ ሕግ ሊያስቆምልኝ ካልቻለ እንዴት ሊሆን ይችላል በማለት ሁሉን ነገር ትቼው ወደ እግዚአብሔር ብቻ እንጋጥቼ እግዚአብሔርን እያለቀስኩና እየለመንኩት ያለሁት ኢትዮጵያውያን እግዚአብሔር ያሳያችሁ እንግዲህ መጽናናት ካለብኝ ብዬ ኮ ነው ወደ ገጠር የሄድኩት እኮ ልጽናና ምችል ከሆነ ትንሽ ቀን ችግሩን ረሳ እንደሆነ ልጄ ከዚህ ችግር ትንሽ ቀን አእምሮ ትንሽ ትንሽ እንኳን ይዝናና እንደሆነ ብዬ ኮ ነው ወደ ገጠር ይዤው የተጓዝኩት ነገር ግን ገጠር ድረስ መጥቶ ወንጀል መፈጸም ምን ይባላል ኢትዮጵያውያን ከዚህ እንዴት አትረዱም? ከእንደገና ልዑል ወጥቶ ከቤት ሲሄድ በጣም ብዙ ችግር፣ ብዙ ስቃይ፣ ብዙ ሰቆቃ እኮ ከላዩ ላይ ተደፍቶበት እኮ ነው። ይሄዛለች በእኔ በኩል ለምን ጠላት ታስገባለ? ለምን ጠላትን እሺ ብለ ትታዘዛለ? ለምን እንዴት አደርጋለ? እለዋለሁ እንደ እናት እንዳባት ማለት ነው። እንደገና በሌላ አካል ደግሞ እናትን አጥፋልኝ፣ እንዲፈጽምልኝ፣ ይህንን አድርግልኝ፣ ይህን መርዝ ጨምርልኝ፣ ይህን አብላልኝ ይህን ነገር እኔም አድርግ፣ ይህን ነገር ለምን ትናገራለህ? ለምን ለፖሊስ ታሳውቃለህ? ለምን ለእናት ትነግራታለህ? ደብቀ ያዘው። እስኪ ኢትዮጵያውያን ተመልከቱት፣ እስኪ ይህ ህፃን ልጅ ስንቱን ሰቆቃ ይቻል? ከቅም በላይ ነው። ስለዚህ እኔ ትምህርት ቤት ለማስተማር ይህንን ህፃን ልጅ ላለመስደድ የፈለግኩበት መንገድ ምንድን ነው? ይህ ጥቃት ካልቆመለት፣ ይህ ወንጀል ካልቆመለት ወንጀሉ ይበቃል ተብሎ ወንጀል ሰቆቃና ጥቃት የደረሰበት ሰው ፍትህ ማግኘት አለበት፣ ከዚህ ስቃይ መዳን አለበት። ውሸት አይደለም ያስተላለፍኩት። እኔ ለሶስት ዓመት ሙሉ ሶስት ዓመት ሆነ እንግዲህ ቲክቶክ መስራት ከጀመርኩት አይደለ። እውነትን ከሰማው ሰዓት ጀምሮ ወደ ህግ ከመሄድና ወደ ምርመራ ቦታ ሄጄ እውነቱን ከመረዳት ከማወቅ ወደኋላ አላልኩም። ነገር ግን እውነት በቁልፍ ተቆልፋ ውሸት በፊት ለፊት ምክንያቱም ውሸትን የሚያራምድ ሰው ወይኔ አልተፈጸመም እኮ ምንም ነገር እኮ አልተደረገም የሚል ሰው በበነጋታው የስንት የአምስት ሚሊዮን ብር መኪና፣ የአራት ሚሊዮን ብር መኪና ይይዛል። በእውነት ነው ነግራችሁ። በእውነት ኢትዮጵያውያን በጣም በሚገርም ሁኔታ ውሸት ነው የሚል ሰው ማለት ነው እንዲህ፣ ይሄ ነገር እኮ እውነት ነው ምናምን ብሎ የሚናገር ሰው በሁለተኛው ቀን ይታመማል፣ ለሞት ይደርሳል ማለት ነው። በቃ ሊገደላል። በእውነት ነው ነግራችሁ። ያው እግዚአብሔር ምስክሬ ነው። ነው ነግራችሁ የነገር እውነት እኮ ነው እንዴ? እንደዚህ እንደዚህ ብሎ የተናገረ ሰው በሁለተኛው ቀን ይገደላል። በቃ ለኔ ያዘነ የራራ ሰው ይታመማል፣ ህመም፣ ጉዳት ይደርስበታል። የሆነ በቃ የሚንቀሳቀስበት ነገር ይበላሽበታል። ለምን ይህን ነገር ተናገረ? ለምን አወራ? ተብሎ እኔም ይሄ ነው በቃ ይህ ስለሆነ ነው እኔም ትገደል እየተባልኩ ያለሁት። ሌላ የሰራሁት ወንጀል ኖሮኝ አይደለም ሌላ የሰውን ነገር የሆነ ነገር አድርጌ አይደለም። ይሁን ደግሞ በሐሰት መስክሬም አይደለም። የሰውን ስም ለማጥፋትም አድርጌ አይደለም። አንድ ሰው እኮ ነው ካጠገቤ ሆኖ ለምንድን ነው እንደዚህ ብለህ ያደረግከው? ለምንድን ነው ውሸትን የምትናገረው ሲባል፣ እንዴ ታዲያ ኔ ከወንጀለኛ ጋር ምን ላደርግ አለ። ከወንጀለኛ ጋር ምን ላደርግ በቃ አይገርማቸውም። ሁሉም ሰው ደብቆ ውሸትን ነው ከላይ ከላይ የሚናገረው። ማስመሰል ነው የሚፈልገው። ከዛ ውጭ ግን እውነትን የምትናገር ማናት እናትና እናት ይህ ህፃን ልጅ ሰቆቋውን ስቃዩን እናቱ ናት እንጂ ሌላ ማን ነው እውነት ብሎ ሊናገርለት ሁሉም ለነፍሱ ፈራ ለስጋው ፈራ ነገር ግን ኢትዮጵያውያን እኔ ውሸት የለብኝም የኔን እውነት ለልጄ ብገደልም ልገደል ብዬ እውነት እየተናገርኩ ያለው እናት ነኝ ጥቃት ደርሶባቸዋል። ወንጀል ተፈጽሞባቸዋል። እነዚህን ህፃናቶች እርዷቸው። አለቀ በቃ። ይሄ ነው እውነቱ። እርዷቸው፣ እርዷቸው፣ እርዷቸው። ወንጀል፣ ወንጀል፣ ወንጀል ተፈጽሞባቸዋል፣ ከነ ራሴ ጭምር። እኔ ሽንት መቋጠር አልችልም። በቃ እውነቱ ይሄ ነው። ስራ መስራት አልቻልኩም። ሰላም ሰላም የተከበራችሁና